ሳኦልን ከሐዋርያት ጋር ያስተዋወቀው ማን ነው? ሳውል ወደ ደማስቆ በሚወስደው መንገድ ከኢየሱስ ጋር ከተገናኘ በኋላ ሕይወቱ ሙሉ በሙሉ ተለወጠ። በአንድ ወቅት ክርስቲያኖችን ከባድ አሳዳጅ ሆኖ፣ ደፋር የወንጌል ሰባኪ ሆነ። ይህ ድንገተኛ ለውጥ በመጀመሪያዎቹ አማኞች ግራ መጋባትና ፍርሃትን ፈጠረ። ብዙዎች የእርሱ መለወጡ እውነት ነው ወይስ ወጥመድ ብቻ እንደሆነ ተጠራጠሩ። ሳውል ወደ ኢየሩሳሌም በመጣ ጊዜ ደቀ መዛሙርቱ ፈሩት። እሱ በእውነት የክርስቶስ ደቀ መዝሙር ነው ብለው አላመኑም። ሳውል ክርስቲያኖችን በማሳደድ ትልቅ ስም ስለነበረው ወቅቱ አስጨናቂ ነበር። ማንም ሰው በእሱ ላይ የመተማመን አደጋን በፍጥነት ለመውሰድ አልፈለገም። ነገር ግን አንድ ሰው ለሳኦል ቆመ፣ በርናባስ። በርናባስ ሳውልን ወስዶ ወደ ሐዋርያት አመጣው። ሳውል ጌታን በመንገድ ላይ እንዴት እንዳየውና በኢየሱስ ስም በድፍረት እንዴት እንደሰበከ ገለጸ። በርናባስ እምነትና ምስክርነት ምክንያት፣ ሐዋርያት ሳውልን ተቀበሉት። የበርናባስ ድፍረትና ደግነት ለሳኦል አገልግሎት በር ከፍቷል። ሳውል ያለ እሱ መግቢያ፣ ከቤተ ክርስቲያን ተነጥሎ መቆየት ይችል ነበር። የበርናባስ ሚና በክርስቲያናዊ ጉዞ ውስጥ ማበረታቻና ድጋፍ ምን ያህል አስፈላጊ እንደሆነ ያሳያል። ስሙም የማበረታቻ ልጅ ማለት ነው።